ውዶቼ በጣም ደስ የሚል የሚያምር ዘና የሚያደርግ ነገር በአረፋ ቀን አሳለፍኩ እላችኋለሁ። እንዴት ደስ እንዳለኝ እንዴት ፈታ እንዳልኩኝ እላችኋለሁ። በምን ምክንያት አትሉኝም? ማዳም ሰርፕራይዝ አደረገች። ዛሬ የሰጠች ሰርፕራይዝ ለኢላኢድ ማለት ነው ልነግራችሁ አልችልም። ሰርፕራይዝ አደረገች፣ ግን ሰርፕራይዝ ያደረገች ነገር ማለት ነው ፈልገው አይደለም ሳትፈልገው ነው ሰርፕራይዝ ያደረገችኝ። ፈልገው አይደለም ሰርፕራይዝ ያደረገች ማለት ነው። ለአጋጣሚ ነው ሰርፕራይዝ ያደረገችኝ እና በዚህ አጋጣሚ ማዳሜን አመሰግናለሁ። በምንድን ነው ሰርፕራይዝ ያደረገች አትሉኝም? እንዴት ደስ እንደሚል ሰርፕራይዙ ልነግራችሁ አልችልም። ለኢድ ማለት ነው። እዚህ አልዋልንም፣ እዚህ ቤት አልዋልንም። ሌላ ሀገር ንሄድ ነው እና እዛ ሌላ ሀገር የሄርንበት ቦታ ነው ሰርፕራይዝ አድርገችኝ። ሆ እንዴት ደስ እንደሚለው ሰርፕራይዙን ገምቱ፣ እናንተ ሰርፕራይዙን ገምቱ። እሺ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢልሃም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ላይ ጋር አልሐምዱሊላ። ሰላም ሰላም ውድ ክርስቲያን ጓደኞቼ እንዴት ናችሁ? ሰላም ናችሁ ለብያለሁ ሰላማችሁ ብዝት ብዝት ትረፍረፍ ይበል ልቤ ያላችሁበት ማለት ነው። እናንተ እንዴት ደስ እንደሚል ማዳሜ ሰርፕራይዝ አላደረገችኝ መሰላችሁ ልነግራችሁ አልችልም። እንሂድ ስትለኝ እኔ ደግሞ አልሄድም እዚሁ ቆይ ይሻል ምናምን አልኳት። ከዛ እሺ አለችኝ። እንደገና ደግሞ ደግሞ መልሳ በሁለተኛው ቀን ጠየቀችኝ። እሺ አልኳት እንደገና ማለት ነው። ከዛ እዛ ሄርን ሌላ ቦታ ሌላ ቦታ ሂደን ሰርፕራይዝ ያታረገኝ መሰላችሁ። ሰርፕራይዙ እንዴት ደስ እንዳለኝ ልነግራችሁ አልችልም። እንዴት ደስ እንደሚል ይሄ ሰርፕራይዝ ማለት ለካ ደስ ይላል ለኢድ ማለት ነው ለረመዳን ፍች ለኢድ ሁሉንም ነገር ስልኩን ገዝታልኛለች የዛን ጊዜ ልብስም ገዝታልኛለች ለዚ ለኢድ ግን ምንም አልገዛችልኝም ነበር እና ለራፎ ማለት ነው ከዛ እዛ ሲሄድ ሰርፕራይዝ ብታደረግኝ ደንግጬ ፌንት ልበላ አልኳችሁ ፌንት ልበላ እንዴት ደስ እንደሚል ለካ እንደዚ ደስ ይላል በናታችሁ እንዴት ደስ አለሻቱነኝም በጣም ደስ የሚል ፈታ የሚያረግ ነገር አሳልፌ የመጣሁኝ እላችኋለሁኝ። በምን ምክንያት አሳለፍኩኝ እስከ ዛሬ ድረስ ማዲያ ሌሎች ሰራተኞች ጋራ ማለት ኢትዮጵያውያንም ሆኑ ማንኛውም ሰራተኛ ጋር አታገናኘኝም ነበርና ከዛ እዛ ሄድንበት ቦታ ዝግጅት ስለነበረ እነሱ አረቦች በጣም ብዙ ናቸው፣ ያኔ ሰራተኛ መጥቷል። ከዛ እነዛ በጣም ብዙ የመጡት ሰራት ሰዎች አረቦቹ እዛ ሰራተኞቹ ጋ በሄጃ አሉ። ከዛ እንድድስ እንዳለ ብህር ደግሞ የሚገርማችሁ ነገር ሶስቱ ኢትዮጵያ ናቸው። አቤት ምን አይነት ጊዜ እንዳሳለፍኩል ልነግራችሁ አልችልም። መጀመሪያ እንደው ሰላምታ ነው እንጂ ያቀረብኩት ምንድን ነው ብሄራችሁ ምንድን ነው እንትናችሁ ምን አባባለኝ እኔ ምንም ጭርስ ትዝ አላለኝም። ከዛ ደግሞ በኋላ ሀገር ስንጠይቅ ነው ሀገራችን የምንተዋወቅ ነው ማለት ነው። እና እንዴት ደስ እንደሚል በተለይ የኢትዮጵያ ነኝ ሲሉኝ እኔ ወላሂ ነው። ጭርስ ብሔር እናንተን ጭርስ ትዝ አይለኝም አሁን ስንታያይ ደስ አለኝ። በቃ ደስ የሚል ጊዜ ሳሁላችሉ እንደዚህ እነሱ በዛዚ ቤት ማለት ነው ያው ጓደኞቼ ቪዲዮ ምጉሪያ ተቀርጸን ነበር አብረን እንዲወጣ አይፈልጉም እና ነው እንጂ ቪዲዮን ባወጣ ደስ ይለኝ ነበር ማለት ነው። ያሳለፍነው ጊዜ ማለት ነው በጣም ደስ ይላል። እናንተ ለሰው ልጅ እኮ ግን መብላት፣ መጠጣቱ፣ መልበሱ አይደለም ቁም ነገር ታውቃላችኋ። የሰው ልጅ ደስ የሚለው ነገር ከጓደኞቹ ጋር ምንም ሰው በሌለበት ሰዓት፣ ያንን ክፋታችሁን፣ ክፉ ነገር ያገኛችሁን ነገር እፉ ብላችሁ ስታወሩ። በነገራችን ላይ ሚስጥር የሚቆጥር ሰው የለም። በነገራችን ላይ እያገኘ ነው ሁሉ ጓደኛ አይደለም። ነገር ግን ቢሆንም የሆነ ትንሽ እንኳን ያክል የምትተነፍሱት ነገር አለ እና ያንን ስትተነፍሱ በጣም ትንሽ ደስ የሚል ጊዜ ታሳልፋላችሁ። እኔ በጣም ደስ የሚል ጊዜ ነው ያሳለፉት ራሴ ማለት ነው። ማሻ አላህ ተባረካላ ደስ ነው የሚሉት ማለት ነው። እንደው የኢትዮጵያን ሰው ማለት ኢትዮጵያ ሁላችንም አንድ ብንሆን ኢትዮጵያውያን የትና የበደረስነ ፍቅር ጤና ሰጥቶናላ። አንድ እንደ በፊታችን ብሔር ብሔረሰባችን ተዋዶ የምትን የምንኖርባት ሀገር ብትገኝ አብየር ማሻ አላህ ተባረከ። እናንተ እንዴት ደስ እንደሚል ነበረ። ግን ምን ታረጉታላችሁ ሀገራችን ተበላሸችን እንዳይሆነች ማለት ነው። እና እጅግ ደስ ብሎኛል እና ሰርፕራይዙ ይሄ ነው እላችኋለሁ። ሰርፕራይዝ ያደረገችው ይሄን ነው ምክንያቱም ያልፈለገችው ነው፣ ግን እሷ ሳትፈልገው ሰርፕራይዝ ያደረገችው ማዳሜ እላችኋለሁ። ምክንያቱም ሰርፕራይዝ ያደረገችው ምክንያት በመሄዳችሁ ባለችበት ጊዜ ነው እንጂ በሌላው አይደለም። መሄድ ስላለች ነው ለሌላው እንኳን እነዛኞቹ ናቸው ሂጂ ያሉ እንጂ እነሱ ናቸው እንጂ እሷ እንዲሄድ ማልፈለገችም እንደበለቅ ማልፈለገችም ነበረ። ነገር ግን እነዛኞች እንደዛ ስላለኝ ምንም ማረግ ስላልቻ ይዝ ማሻአላ ተባረካላችሁ እና ደስ ብሎኛል። እናንተ ምን አይነት ስሜት ይሰማችኋል እናንተ ንገሩኝ፣ ማለት ነው ከሌላ ሰው ጋር ስትገናኙ፣ ከኢትዮጵያውያን ሰራተኛ ጋር ስትገናኙ ምን አይነት ስሜት ይሰማችኋል? እኔ ይሄን አይነት ስሜት ተሰምቶኛል እና ደስታ ያላካፍላችሁ ነው። በድጋሚ ኢድ ሞባረክ ብያለሁ። ምክንያቱም እስከ ስምንት ቀን ድረስ አረፋ፣ እስከ ስምንት ቀን ስለሆነ ኢድ ሞባረክ ብያለሁ ማለት ነው። በተረፈልን ሁላችንም ሰላምን ጤናውን ይስጠንና አገራችንን ሰላማዊ ምልስ ያደርግልናል። እንደነበረ ሰላምና ፍቅር ጤና ይስጠንና የምንወያይበት የምንፈቃቀድበት ጊዜ አላፊ ይስጠን ሁላችንንም ማለት ነው። ለክፉ ነገር አላህ ይጠብቀን። በተረፈ ላይ ሰብስክራይብ ሽር እያረጋችሁ ተረታቶች። አሰላሙ አለይኩም ወረመቱላ በረካቱ።